በየሀገሩ የዱን ብቻ ሀሳባችን እንሸጣለን። በቃ ሆስፒታል መገንባት አለበት የሚል ምክንያቱም ልክ ከዴልፊ ጋር ከተነጋገርን በኋላ ጥናቱ ከተሰራ በኋላ ወደ ቴርሻሪ ሆስፒታል ነው ወደ ስድስት ቢሊዮን ብር ይመጣል። ይህን ለማድረግ ምን ማድረግ፣ አንዱ መንገድ፣ ቀላሉ መንገድ ህዝባዊ ለማድረግ ሀያ ሚሊዮን ሰው ሶስት ሶስት መቶ ብር ቢሰጠን ይሄ ስድስት ቢሊዮን ብር ይመጣል። በቀላል ሰው ማስገንባት እንችላለን። ይህንን ሀሳብ ይዘን ዞርን። አሜሪካም፣ አውሮፓም፣ አረብ ሀገራትም አፍሪካ ውስጥ መሄድን ብዙ ዞርን እና የዛሬ ሁለት ዓመት አካባቢ አሜሪካ ላይ ቨርጂኒያ ጥሩ ዝግጅት ተዘጋጀ። ፊልም ይዘን የእኔ ፊልም ነበር፣ የራስ መንገድ የተዘጋጀሁት። እሱን ይዘን ሄድን እና እዛ ላይ ፊልሙን በፊልሙ ምክንያት ህዝቡን ጠርተን ሀሳባችንን ሸጥን፣ አስረዳል ምናምን። ከዛ ስንመለስ ወደ አንድ አምስት ስድስት ሚሊዮን ብር ምን ያህል ይዘን መጣ። ወደዚህ ሲመነዝር ይዘን መጣና እሱን አጥሩን አጥርን። መንገዱ በሲሲዲ እና አውሮፓክ ማካከል ውስጥ ጭቀር ነው እኮ። መንገዱን ጠረግን፣ አጥሩን አጥርን ምናምን። ከዛ በኋላ ተጀመረ በቃ ማለት። ዲዛይኑ እኮ ሆስፒታል ነው የምታስከነው ብዙ ጊዜ ወስዳል። እና ጥናቱ በቃ አሁን ሁሉ ነገር አለ። ዘንኮ አለቀ ምናምን መሬቱ ጥናቱ ምናምን አለቀ። ልክ የዛሬ ዓመት አካባቢ የቲቪ ላይ መተን ነበር ለመጀመር ካምፔን ለመጀመር እንዲህ እናድርግ ሀያ ሚሊዮን ሰው ሶስት ሶስት መቶ ብር ቢሰጠን ምናምን እያልን ከመጀመርንበት ሰዓት ምን ሆነ አፎ አሁን አዲስ አበባ ዙሪያ እንዳለ አዲስ ሲጠየር ዲሞግራፊው ምን ተባለ ሸገር ተባለ ሸገር ሲቲ ሲባል እንደገና አዲስ ካርታ መውሰድ ያን ካርታ ለመውሰድ እንደገና ዘጠኝ ወር ምናምን ልፋት ነበረ። ህይወት ነው የምነግርና አሁን ከአምስት ቀን በፊት ነው ካርታችንን የተረከብነው። ብዙ ልፋት ነው። እነሱም እስኪ ደራጁ ምን እስኪሉ እንዲህ ሲባል፣ እንዲህ ሲባል፣ እንዲህ ሲባል ሲንከባልን ዘጠኝ ወር ከምናምን ወሰድ በዘጠኝ ወር ከምናምን አሁን ከአምስት ቀን በፊት ይህን ካርታችንን ተረከብንን። ሰማ ግንቦት ላይ ማስቆፈር እንጀምራለን ብላችሁ ነበር። ምክንያቱም ግን ያኔ እንግዲህ እንዳልከው ዘጠኝ ወር ደግሞ የሚፈጅ ከፈጀባቸው አላወቅንማ። ዛሬ ነገ ይባል ነበረ፣ ዛሬ ነገ እየተባለ ነበረ። አንዱ ሲባል አንድ ነገር ሲመጣ ቆይ ዛሬ ቆይ ነገር ሲባል ይሄ ነገር ይህን እዚህ ደረጃ መጣ ማለት ነው። መስከረም ሀያ ሰባት የተሰጠ ካርታ ነው።